ግብጽ ኢትዮጵያን በጠላትነት የምትመለከትበት ዋና ምክንያት ኢትዮጵያ በዓባይ ወንዝ እንዳትጠቀም ለማድረግ ካላት ፍላጎት የመነጭ መሆኑን በመካከለኛው ምስራቅ የኢትዮጵያና የአረብ ሀገራት ግንኙነት አጥኚ የሆኑት ረዳት ፕሮፌሰር አደም ካሚል ተናገሩ። የአሁኑ ትውልድ ይህንን የግብጽ አቋም በመመከት በዓባይ ወንዝ የመጠቀም መብቱን በዘላቂነት ማስከበር እንደሚገባው መልእክት አስተላልፈዋል። ተጨማሪውን ከሰለሞን ዘመኑ እንከታተል። ምንም ጊዜ ቢሆን ለኢትዮጵያ ሰላም እና መረጋጋትን አይሹም። ለምን የሚለው ጥያቄ ትኩረትን ይስባል። በመካከለኛው ምስራቅ የኢትዮጵያና የአረብ ሀገራት ግንኙነት አጥኚ ረዳት ፕሮፌሰር አደም ካሚል ምክንያቱን በስልክ አስረድተዋል። የግብጾች ስጋት ምንድን ነው? ኢትዮጵያ ግድቡ ምን ካላት ውሃ ባለቤቷ መሆኗ ከተረጋገጠ እነኛ ኢንቨስተሮች በቀጥታ ከግብጽ ኮብልለው ወደ ኢትዮጵያ ይገባሉ የሚል ስጋት አለ። ቱሪስቱንም በዚህ መልኩ ውሰደው፣ ንግዱን በዚህ መልኩ ውሰደው። እነሱ ሌላ አማራጭ ለመጠቀም ሞክረው ነበር። ከመሬት ውስጥ ውሃ ጉድጓድ እየቆፈሩ ለማውጣትና ከባህር እያነጠሩ የውሃ ፍላጎትን ለመሟላት ሞክረው በአመት ሀምሳ ቢሊየን ችሌህ ነው የሚያስፈልጋቸው። ከእኛ ግን በነጻ ነበር ሲያገኙ የነበሩት። ይህ የግብፅ ግላዊ ፍላጎትና ኢፍትሐዊ ተጠቃሚነት እንዲቀጥል ለማድረግ በኢትዮጵያ ሰላምና መረጋጋት እንዳይኖር ብዙ ጥረት አድርጋለች ያሉት ረዳት ፕሮፌሰር አደም ኢትዮጵያ የውሃ ሀብቷን እንዳትጠቀም የሚያደርጉ አማራጮችን ሁሉ ተግብራለች ብለዋል። ኢንቨስተሮችም ወደ ኢትዮጵያ እንዳይገቡ አሁን ሰላም የለም ኢትዮጵያ ውስጥ እያሉ በፕሮፓጋንዳ መንስ ስላልፉት ይህንኑ ለመከላከል ይህንኑ ለመተግበር ነው። ማንም ኢንቨስተር ወደ ኢትዮጵያ እንዲገባ ፍላጎት የላቸውም። በቀጣይ ትውልዱ የሀገሩን ብሔራዊ ጥቅም ለማስጠበቅ ጠንክረው መስራትና በዓባይ ውሃ ላይ የግብፅን ጫና መመከት ይገባዋል በማለትም አሳስበዋል። ዩኒቨርሲቲዎችም ሆነ ትምህርት ቤቶች ከአንደኛን ክፍል ጀምሮ ኢትዮጵያዊነትን በደንብ አስምጠን ስናበቃ ልክ እንደ ምግብ እንደ ውሃ በቀን እንደምንመግባቸው ኢትዮጵያዊነትንም በስድቲው መመገብ አለብን። ኢትዮጵያ ጥሩ ሀገር ነች። የዘመነ ግብርና መስራት አለብን። ዋናው ስራችን እሱ ላይ ማተኮር አለበት። በዚህ መልኩ ኢኮኖሚ ተሻሻለ፣ ኑሮ ውድነቱ ይሰረዛል፣ ለቸገራ ይቀረፋል፣ ሰላሙ መረጋጋቱ ተግባራዊ ይሆናል። ስራ ሁሉም መሰራተኛ ይሆናል። ስራ ካገኘ ተጽዕኖ አይኖርም፣ ሌብነቱ አይኖርም። በዚህ አይነት ይሄ ትውልድ አገሩን አውቆ ተንቀሳቅሶ በአገር ውስጥ ሰርቶ የሃይማኖት መሪዎች ከቤተ ክርስቲያን ከመስጊድ ወጥተው ወደ ህዝብ ወዳለበት ወረድ ብለው ሲያበቁ ስለ ሀገር ማንነት፣ ስለ ሰላም ምንነት ማስተማር አለባቸው። የኢትዮጵያ አቅም እያደገ በመጣ ቁጥር በዓባይ ውሃ ላይ ያላት ተጠቃሚነትም አብሮ እያደገ እንደሚቀጥል አስረድተዋል።